እንደምን አላችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ ያላችሁ ደህና ናችሁ? ጌታ ኢየሱስ ክርስቶስ ጌታ ነው። ቤተሰቦቻችሁ ሁሉ እናንተስ? ጤናችሁን፣ ስራ ሁሉ መልካም? ጌታ የሱስ ክርስቶስ ጌታ ነው። ጌታ በክብር በደመና ይመጣል። በክብር በደመና የሚመጣው እኔና እናንተ ሙሽሪትን ለመውሰድ ነው። ሙሽሪት ነን ወገኖች ሆ ሙሽራዎችን ይመጣል። የኢየሱስ ክርስቶስ ሙሽራችን ይመጣል፣ በክብር ይመጣል። ጌታ ኢየሱስ ይባረክ፣ ሃሌሉያ። ታጅበን ደግሞ እንሄዳለን በቅዱሳን መላ መላእክቶች ታጅበን እንሄዳለን ወደ ሰማይ ማራናታ። አሜን፣ ጌታ ኢየሱስ ቶሎና፣ ይሉ ነበር የቀደሙት ክርስቲያኖች። ዛሬም ደግሞ ጌታ ኢየሱስ ወይም ማራናታ ልንለው ይገባናል። ለምን? እኔና እናንተ ይሄ ዓለም ተመችቶን አይደለም የምንኖረው። በዚህ ምድር ላይ መኖር ስላለ ብንኖራለን፣ ግን የምንኖረው ለእግዚአብሔር ክብር ነው። የምንኖረው ጌታ ሰርበን ለማድረግ ለማገልገል ነው። እንደገና ብዙዎችን ከጨለማው ስልጣን ወደ እግዚአብሔር መንግሥት ለማምጣት ነው የእግዚአብሔር ሐሳብ፣ የተፈጠርንበትን ዓላማ በዚህ ምድር ላይ ፈጽመን ለማለፍ ነው። ስለዚህ ወንድሞቼ እናቶቼ በጌታ የኢየሱስ ክርስቶስ ጸጋ እንዲበዛላችሁ። አሁንም አሁንም እመኛለሁ፣ ጸልያለሁ። ጌታ ኢየሱስ ይባርካችሁ። አብረን ጸልይ። አባት እናመሰግና እህቶቼ ወንድሞቼ አዳማጮቼ ላይ እግዚአብሔር ጸጋ እንዲበዛላቸው አንተ እስከምንመጣ ወይም እኛ ወደ አንተ እስከምንመጣ እስከምንመጣ ድረስ ጌታ ወይ ጸጋህ እናብዛለን። ቃልን ሰምተን እንድናደርገው ፍሬያማ እንድታደርገ ፈቃድን ሀሳብ እንድናገልግል እርዳን። ስለሰማን ተባረክ። ቃልን ደግሞ ባርክልን። ጂሰስ ነይም። አሜን። የቅዳሜው ፕሮግራማችን ደግሞ ዛሬም እንቀጥላለን። ዛሬም ደግሞ ማቴዎስ ምራፍ 13 ነው የምንመለከተው። ጌታ ኢየሱስ ከኛ ጋር ነው ያስተምረናል። መንፈስ ቅዱስ ዌልካም እንላለን። ሃሌሉያ። እንደዚህ ይላል፤ በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበረ። በምሳሌ ብዙ ነገራቸው እንዲህ ያላቸው፤ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንድ በመንገድ ዳር ወደቀ፣ ወፎቹም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅ መሬት ስላልነበረው እነሆ ደረቀ ወዲያው በቀለ። ወዲያው ደግሞ ፀሐይ ወጣና ወዲያው ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾ መካከል ወደቀ፣ እሾ ወጣና ነቀው። ሌላውም በመልካም መሬት ወደቀ፣ አንዱም መቶ አንዱም ስልሳ አንዱም ሰላሳ ፍሬ ሰጠ። የሚሰማ ጆሮ ያለው ቢኖር ይስማ። ደቀ መዛሙርቱን ቀርበው ስለምን በምሳሌ ትነግራቸዋለህ አሉት። እርሱም መልሶ እንዲህ አላቸው፦ ለእናንተ የመንግሥተ ሰማያት ምሥጢር ማወቅ ተሰጥቷቸዋል፣ ለእናንተ ግን ለእነርሱ ግን አልተሰጣቸውም። ላለው ይሰጠዋል፣ ይበዛለትማል። ከሌላው ግን ያው ያለው እንኳ ይወሰድበታል። ስለዚህ እያዩ ስለማያዩ፣ እየሰሙ ስለማያሰሙ፣ ስለማያስተውሉ በምሳሌ እነግራቸዋለሁ። መስማት ትሰማላችሁ፣ አታስተውሉም። ማየትን ታያላችሁ፣ አትመለከቱም። እነሆ ዓይኖቻችሁ እንዳያዩ፣ ጆሯችሁ ደግሞ እንዳይሰማ፣ በልባቸው ደግሞ እንዳያስተውሉ፣ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድነዋል ጀሮአቸውም ደንቁረዋል አይናቸውም ጨፍነዋል የሚል የኢሳያስ ትንቢት በእነርሱ ይፈጸማል አላቸው። የእናንተ ግን አይኖቻችሁ ስለሚያዩ፣ ጀሮአችሁ ስለሚሰሙ ብፁዓን ናችሁ። እውነት እውነት እላችኋለሁ፣ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትን ሊሰሙ ተመኝተው አልሰሙ። ኢየሱስ ክርስቶስ ጌታ እንግዲህ እናንተ የዘሪው ምሳሌ ስሙ። የመንግስት ቃል ሰምቶ በማያስተውሉ ሁሉ ላይ ክፉ ይመጣል፣ በልቡ የተዘራውን ይነጥቃል። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ ያለ የተዘራው ይህ ቃሉን ሰምቶ ወዲያው ወደስታ የሚቀበል ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። ቃሉ ምክንያት መከራ ወይም ደግሞ ስደት በሆነ ጊዜ ወዲያው ይሰናከላል። በሺው መካከል የተዘራው ደግሞ ይህ ቃሉ የሚሰማ ነው የዚህ ዓለም ሀሳብ የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራው ይህ ቃሉን ሰምቶ የማያስተውለው ነው። እርሱም ፍሬ ያፈራል ደግሞ መቶ አንዱም አንዱም መቶ አንዱም ስልሳ አንዱም ሰላሳ ያደርጋል፣ አለ ጌታ። ሌላ ምሳሌ ያቀረበላቸው እንዲህ ሲል፣ በመንግስተ ሰማያት በእርሻው መካከል ዘርን የዘራን ሰው ትመስላለች። ሰዎቹም ሌሎች እነሆ ሊሴተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴውም በበቀለ በፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱ ባህሪዎች ቀርበው ጌታ ሆይ፣ መልካም በእርሻ መካከል ዘርታ አልነበረም እንክርዳድ ከወዴት አገኛሉት? እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሂደን ብትለቅመው ትወስዳለህ፣ ብትለቅመው ትወዳለህን? አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉ አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። የመከር ጊዜ በመከር ጊዜ አጫጆች እንክርዳዱን አስቀድማችሁ ልቀሙ፣ በሳትም ለማቃጠል በየነዱ ሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ይህ ምሳሌ እንደገና አቀረብላቸው እንደዚህ ሲል መንግስተ ሰማያት ሰው ወስዶ በእርሻ የዘራ ሰናፍ ቅንጣት ትመስላለች። እነሆ በእርሷ ዘር ትመስላለች። እርሷም ከዘር ሁሉ ታንሳለች፣ በአንድ ባደገች ጊዜ ግን ከአትክልት ሁሉ ትበልጣለች። ወደ ሰማይ የሰማይ ወፎች መጥተው በቅርንጫፎችዋ እስኪሰፍሩ ድረስ ዛፍ ትሆናለች። ሌላ ምሳሌ የነገራቸው እንደዚህ ማለ፣ በመንግስተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በሶስት መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ኢየሱስም ለህዝቡ ሁሉ ይህ ምሳሌ ተናገረ። በነቢዩ በምሳሌ አፌን እከፍታለሁ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ የሚባለው ተፈጸመ። የተባለው ይፈጸም ዘንድ ይህ ያለምሳሌ አልነገራቸው። በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱ ወደ እርሱ ቀርበው የእርሻውን እንክርዳዱን ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው። መልካም ዘር የዘራው የሰው ልጅ ነው። እርሻው ዓለም ነው። መልካም ዘር የመንግስት ልጆች ናቸው። እንክርዳዱ የክፉ ልጆች ናቸው። የዘራው ጠላት ዲያብሎስ ነው። መከሩ የዓለም መጨረሻ ነው። አጫጆች መላእክት ናቸው። እንግዲህ እንክርዳዱ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲህ ይሆናል። የሰው ልጅ መላእክቱን ይልካል። ከመንግስቱ እንቅፋት ሁሉ ዓመፅ የሚያደርጉት ይለቀማሉ፣ ወደ እቶነ እሳት ይጣላል፣ ይቃጠላሉ። በዚያን ጊዜ ለቅሶና ጥርስ ማፋጨት ይሆናል። በዛን ጊዜ ጻድቃን ግን በአባታቸው መንግስት ለዘላለም እነሆ ይደምቃሉ፣ እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ቢኖር ይስማ። ደግሞ በመንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብ ትመስላለች። ሰውም አግኝቶ ሰውረው ከደስታ የተነሳ ሄዶ ያለውን ሁሉ ሸጠና ያለውን እርሻ ገዛ። ደግሞ በመንግስተ ሰማያት መልካም እንቁ የሚሻ ነጋዴ ትመስላለች። ዋጋው እጅግ የበዛ አንዲት እንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ደግሞ መንግስተ ሰማያት ሰማያት ወደ ባህር የተጣለችን ከሁለት አይነት የተሰበሰበች መረብን ትመስላለች። በሞላች ጊዜ ወደ ወደቡ ወደ ወደቡ አወጧት። ተቀምጠው መልካም ለቅመው በእቃ ውስጥ አከማቹ፣ ክፉን ግን ወደ ውጭ ጣሉት። ባለመጨረሻ እንዲሁ ይሆናል። መላእክት መጥተው ከኃጢአተኞች ከጻድቃ መካከል ይለዩዋቸዋል፣ ወደ ትኑን እሳት ይጥሏቸዋል። በዚያን ጊዜ ጥርስና ማፋጨት ይሆናል። ኢየሱስ ኢየሱስ ይህን ይህን ሁሉ አስተዋላችሁን? አላቸው። አዎን አሉት። እርሱም ስለዚህ የመንግሥተ ሰማያት ደቀ መዝሙር የሆነ ጸሐፊ ሁሉ ከመዝገቡ አዲሱን አሮጌ የሚያወጣ ባለቤትን ይመስላል አላቸው። ኢየሱስ እነዚህ ምሳሌ ከጨረሰ በኋላ ከዚያ ሄደ። ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸውም ያስተምራቸው ነበረ። እንዲህ ማለ እንዲህ ማለ ይህ ጥበብ ይህን እንዲህ ማሉት ይህን ጥበብና ተአምራት ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ እህቶቹስ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህ ሁሉ ከወዴት አገኘው? ተሰናክሉበት። ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም ይላል መጽሐፍ ቅዱሳችን ሲናገር። ይህ ምዕራፍ 13 ላይ በምሳሌ የተጻፈ መልእክት ነው። ጌታ ኢየሱስ ክርስቶስ ምሳሌ ተናገረ ማለት መልእክት እየተናገረ ነው። መለኮት እየተናገረ ነው ማለት ነው። በምሳሌ አፉን ከፈተ። አስቀድሞ በነቢይ አፍ ተናግረዋል። በዳዊት አፍ ተናግረዋል። ምክንያቱም በምሳሌ አፌን ከፍታለሁ፣ ይላል በበገና ምስጢርን ይገልጣለሁ ይላል። በምሳሌ አፉን ከፍቷል ጌታ ኢየሱስ ክርስቶስ ወገኖች ወ ይህን ያደረገው ምንድን ነው? እውነትን እየተናገረ ያለ ጊዜ ሰዓት ነው። ስለዚህ ጌታ ኢየሱስ አለ። ምን አለ? እነሆ ዘሪ ዘርን ሊዘራ ወጣ። ምን ማለት ነው? ቃልን ሊናገር፣ ምስራችን ወንጌል ሊናገር፣ በሰው ልብ ሊዘራ ጌታ ምን አለ? እነሆ ዘሪውን ዘር ሊዘራ አለ። ምንድን ነው ማን ነው ዘሪው? ዘሪው የሚዘራው መልክተኛ ነው መልእክተኛ ነው። ታዲያ የምን ዘር ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ወገኖቼ ሆይ ዘር ነው። ይህ ዘር በሰው ሕይወት ይዘራል፣ በሰው ልብ ይዘራል። ስለዚህ ጥቁርም ነጭም ይሆናል። የተለያዩ ሰዎች ናቸው፣ በነሱ ላይ የሚዘራ ነው። በምን ላይ ነው የሚዘራው? ምን አይነት መሬት ነው? ልብ ነው የሚለው በልብ ላይ ነው የሚዘራው በልብ ላይ ሲዘራ ምን አይነት ልብ ነው የሚኖረው? በልባችን ሲዘራ ወገኖች የእግዚአብሔር ቃል ይበቅላል። የእግዚአብሔር ቃል ሲበቅል ደግሞ የእኛን ህይወት ይለውጣል። የሰው ህይወት የሚለወጠው ደግሞ የሰው ልብና አእምሮ ነው። የሰው ልብ ሀሳብ፣ የሰው ሀሳብ ይለወጣል። የሰው ልብ ከተለወጠ ሀሳባችን፣ ንግግራችን ይቀየራል። ዜግነታችን ይቀየራል። ስማችን ሁሉ ይቀየራል። ወገኖች የእግዚአብሔር ቃል ነው የሚለውጠን። ማንም አይለውጠንም። የሚለውጥ አምላክ አለ። የማይለወጥ ግን የሚለውጥ ጉልበት ያለው እግዚአብሔር ብቻ ነው። ለዛ ነው ቃሌ ያለበት በሆኑት እነው ቃሌን ይናገራል። ቃሌ ጉልበት አለው አለ። ቃሌ እሳት ነው አለ። መዶሻ ነው አለ። ጉልበት ያለውን ምን ያደርገዋል? ወይም ደግሞ ኃይለኛውን ልብ ይሰብረዋል አለ። ይለውጣል ማለት ነው። ጌታ ይመስገን። ስለዚህ ነው አራት አይነት ዘሮች ነው፣ አራት አይነት በዚህ ዘር ላይ አራት ቦታ ላይ ወርዷል። ይሄ ዘር ይሄ ቃል ማለት ነው። ዘሬው እኛ መልእክተኞች ነን። የእግዚአብሔር ቃል ሲዘራ አንደኛ፣ በመንገድ ላይ ሁለተኛ፣ በአሸዋ ላይ በመንገድ ላይ አንደኛ፣ በመንገድ ላይ ሁለተኛ፣ በአሸዋ ላይ ሶስተኛ ደግሞ ወገኖቼ ወይ አለት ላይ አራተኛ ደግሞ መሬት ላይ በእውነተኛ መሬት ላይ በቅሏል። ስለዚህ እነዚህ ሁሉ ሶስቱ ያላበቀሉበት ምክንያት ይናገር። አንደኛ ምን ስለነበረ ያል አንደኛ በመንገድ ዳር የወደቀው ወፎች መጥተው በሉት ይላል። ማን ናቸው ወፎች? ወፎች አጋንቶች ናቸው። ሰው የእግዚአብሔር ቃል ሰምቶ መጠበቅ አለበት። የእግዚአብሔርን ቃል ማሰላሰል አሰላስለው ይላል መጽሐፍ ሲናገር ቃሉን በቀንና በሌሊት አሰላሰለው አሰላስለው እየተሰበከው ዛሬ ላንቺ ላንተ አሁን እየነገርኳቸው ያለ የእግዚአብሔር ቃል ማሰላሰል መስማት ብቻ አይደለም፣ ኖ ማሰላሰል። የእግዚአብሔር ቃል ስናሰላሰው በቃሉ ውስጥ እግዚአብሔር ኃይሉን እምነትን፣ ጸጋን፣ ጉልበትን ይጨምርልና፣ እናሰላስለው። ስናሰላስለው እግዚአብሔር ያሰፋዋል። አንድ መልእክት እግዚአብሔር ቃል ያሰፋል። መልእክተኛው ሰባኪው ወይም ሰባኪው ያስተምረናል፣ ይሰብካል። በየውዱ በየጊዜው መልእክት ምንሰማለን፣ ግን እናሰላስለው። ያንን ቃል ስናሰላስለው እንጂ ያንን ቃል ከረሳ ነው ወገኖች፣ ጠላት ወስዶታል ማለት ነው። ከልባችን የወሰደው ስለዚህ ነው ወፎች ወስደውታል፣ ወፎች መጥተው በሉታል። ሌላው ደግሞ ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬት ስላልነበረው ወዲያው በቀለ ምክንያቱ ስር የለው ማለት ስለዚህ ነው የወድ ቃል ከዛ ይደርቃል አለ ከዛስ ምንድን ነው ደግሞ እዛ በኋላ ሌላው ደግሞ በእሾ መካከል ነው በዛም ወደቀ እሾ መጣና ነቀው ይላል ይሄም ደግሞ በዚህ ዘመን ሲኖር ወገኖቼ ወይ በምቾት እንደ በባለጸግነት ሀሳቡ ምድራዊ ብቻ ሲሆን ሰማያዊ ነገር ሰው ቸል ሲል ያን ጊዜ እንዳያፈራ ያደርገዋል። ስለዚህ ወገኖች ባላንስ የሆነ ህይወት እንድንኖር እግዚአብሔር ይፈልጋል እንጂ ሁሉን ነገር ወገኖች ምድራዊ ብቻ እንድንሆን አይፈልግም። ሀሳባችን፣ ነገራችን፣ ንግግራችን፣ ውሏችን አለማዊነት ከሆነ ወገኖች ወይ በሾህ እንደተዘራ ሰው እንሆናለን። ፍሬ አያፈራም። እንሰማዋለን ግን ፍሬ አናፈራም። ስለዚህ ነው በመልካም መሬት ግን የተዘራው ግን ሀሌሉያ መቶ ስልሳ ሰላሳ ፍሬ ሰጠ። ይሄን ጆሮ ያለው ቢኖር ይስማ ወገኖች። ወይ ዛሬ ጆሮ አለን ግን እንድንሰማ እንድናስተውል እግዚአብሔር ይርዳል። አሜን። ስለዚህ ነው መጽሐፍ ቅዱስ ሲናገር ደቀ መዛሙርት ለምን በምሳሌ ተነግራቸዋል? እናንተ አልገባችሁ እነሱ አይገባቸውም። ምሳሌ ምነግራቸው እንዳይረሱት ነው አንድ ትምህርቴን፣ ሁለተኛ ደግሞ ምምሳሌ ደግሞ መገለጥ ነው። ለእነሱ ማመጣው ለእናንተ ግን የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል። በዚህ መንግስት ውስጥ እናንተ ሚስጥራትን ታውቃላችሁ። ቃሉ ለእናንተ ምን አይሆንም፣ አይሸፈንም። ወይም ሚስጥር የተባለ ሁሉ አይኑም። ሚስጥር ለእኛ አይደለም። ሚስጥር ለአሕዛብ ነው። ሚስጥር ለአሕዛብ የነበረውን ሐዋርያ ጳውሎስ ሲናገር ለእኛ በዘመናት መካከል ተሰውሮ የነበረውን በመንፈሱ ገለጠው ይላል። ለእኛ መንፈስ ያለብን ሰዎች አዲስ ኪዳን የሆኑ ሰዎች ተገልጦልናል። ሚስጥር አይደለም። ንጥቀት ለእኛ ሚስጥር አይደለም። በዘመናት ግን ተሰውሮ ሚስጥር ሆኖ ነበር። አሁን ግን መንፈስ ስላለ እሱ ግን ይነጥቀናል አንድ ቀን። የእግዚአብሔር መንፈስ ቃሉን ይገልጥልናል። ኢየሱስ ክርስቶስን ማን እንደሆነ እናውቃለን፣ የሕያው እግዚአብሔር ልጅ እንደሆነ፣ ተመልሶ እንደሚመጣ፣ በሚመጣበት ጊዜ ደግሞ በዚህ ምድር ላይ ደግሞ ገዥ እንደምንሆን፣ እነ ወደ ሰማይ ደግሞ እንደምንሄድ፣ ከዘላለም እስከ ዘላለም ከእሱ ጋር እንደምንኖር የእግዚአብሔር ቃል ጥልቁን ነገር ያስተምረናል። ጥበቡን፣ እውቀቱን፣ ማስተዋሉን እግዚአብሔር መንፈስ ይጨምርልናል። በዚህ መንገድ ነው ጌታ ኢየሱስ ያስተማራቸው እና ይህን ከተናገረ በኋላ እናንተ ግን አለ እናንተ ግን ብፁሐን ናችሁ። ኢሳይያስ ስለ እነዚህ ሰዎች ተናገረ፣ ይሰማሉ አያስተውሉ፣ ያያሉ አይመለከቱ። ለእናንተ ግን እነሆ የምታዩትና የምሰሙትን፣ ብዙ ነገስታት፣ ብዙ ነቢያት፣ ብዙ አባቶች ተመኝተው ነበር ሊሰሙ ሊያዩ፣ ግን እናንተ ብፁሐን ናችሁ። ተመኝተው አልቻሉም። እናንተ ግን ብፁሐን ናችሁ ወገኖች። እግዚአብሔር ዛሬ ይህን መልእክት የሰጠን ወንድሞቼ ስለ ብጽህናችን ነው። ጌታ ይባረክ። ሳያዩ የሚያምኑ ብፁዓን ናቸው። እናንተ ብፁዓን ናቸው። ወንድሞቼ እናቶች፣ የእግዚአብሔር ቃል የምትሰሙ ክርስቶስ ኢየሱስ ሲሞት አልነበራችሁ እዛ መስቀል ላይ ኢየሱስ ክርስቶስን ሕይወታችሁ ጌታ አድርጋችሁ የተቀበላችሁት። ቶማስ እኮ አይቷል፣ ነገር ግን ያን ሁሉ ክዶ ነበረ። መጨረሻ ካየ በኋላ ከዳሰሰ በኋላ ኢየሱስ ክርስቶስ እነሆ እሱ ሲዳስሰው እንመለከታለን። እና ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ እነሆ አንተ ጌታዬ አምላኬ ብሎ ተናገረ። አው አንተ ስላየ አመንክ። ሳያዩ የሚያምኑ ብዙሃን ናቸዋል። ጌታ ይባር። ስለዚህ ወገኖች ወይ ይሄ ዘር ምሳሌ አስተማረ። ቃሉን ሰምቶ የማያስተውል ሁሉ ክፉ ይመጣል፣ በልቦ የተዘራውን ሁሉ ይነጥቃል ብሎ ጌታ ኢየሱስ ይሄን ካስተማረ በኋላ ሌሎችን ምሳሌዎችን አቀረበ። ምንድን ነው የሚለው ታዲያ? ጌታ ኢየሱስ ክርስቶስ እንደዚህ አለ እነው የእርሻውን እንክርዳል ምሳሌ ተርጉምልን አሉት ይላል። እርሱን መልሶ እንዲህ አላቸው፣ መልካሙ ዘር የእግዚአብሔር ቃል ነው አለ። መልካም ቃል ሁሉ ጊዜ ከእግዚአብሔር ዘንድ ነው ከአፉ የወጣው ቃሉ ዘር ነው። ዛሬ በእምነት እንዘራለን። ዛሬ በእምነት እንመሰክራለን ለሰዎች ሁሉ። ወገኖቼ ወይ ዝም ብላችሁ ዘሩን በእምነት ዝሩ። መጽሐፍ ቅዱሳችን በዚህ በመክብብ መጽሐፍ ላይ በሰለሞን መጽሐፍ ማለት ነው እና በማለዳ ዘርህን ዝራ የሚል ቃል ታነባላችሁ። ጌታ ኢየሱስ ክርስቶስ ጌታ ነው ወገኖቼ ወይ መቼ እንደሚበቅል አታውቁትም። መቼ እንደሚበቅል አታውቁትም። ዘርህን ግን በእምነት ዝራ። በማለዳ ዘርህን ዝራ፣ እነሆ መቼ እንደሚበቅል ስለማታውቀው። ክብር ለጌታ ኢየሱስ ክርስቶስ ይሁን፣ አሜን። ክብር ለኢየሱስ ይሁን፣ ሃሌሉያ። ኢየሱስ ክርስቶስ ያድናል። ጌታ ይባረክ። ምዕራፍ 11 ላይ ቁጥር 3 ላይ እነሆ ምን ይላል? እነሆ ዛፉ በወደቀ ጊዜ ወዲያው ይኖራል። ነፋስ የሚጠባበቅ አይዘራም ይላል። ደመናት የሚመለከት አጭድም ይላል። የነፋስ መንገድ እንዴት እንደሆነች ያጠንት በእርጉዝ ሆድ እንዴት እንደምትዋደድ እንደማታውቅ እንዲሁ ሁሉ የሚሰራውን የእግዚአብሔርን ስራ አታውቅም ይላል። በማለዳ ዘረ ዝራ ይላል። ጌታ ኢየሱስ ክርስቶስ ጌታ ነው። ስንዘራ ወገኖች፣ ወይ ይበቅላል። የአምላካችን ቃል ሕያው ነውና፣ ስለዚህ እናንተ የምትመሰክሩ እናንተ የምትሰብኩ የምታስተምሩ፣ የምትዘምሩ ቃሉን ስበኩ፣ ዘምሩበት፣ ቃሉን ዘሩት፣ ቃሉን በዝማሬ ቃሉን በስብከት ቃሉን በትምህርት ቃሉን ለሰዎች መስክሩ፣ ኢየሱስ ክርስቶስ ጌታ እንደሆነ የእግዚአብሔርን ቃል ተናገሩ ወገኖች። በዛ ሰው ልብ ውስጥ እየተዘራ ነው። መቶ ፍሬ ያፈራል። ተዘርቶብኝ ነው የበቀለብኝ፣ ተዘርቶብኝ ነው ዛሬ ሰው የሆንኩት አገልጋይ ሁኜ የበቃሁት። ካልተዘራብኝ እንዴት እድናለሁ? ያለ ሰሚ እንዴት ይድናሉ ይላልና የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ዘር ነውና መናገር አለብን። እግዚአብሔር ብዙ ዘሮች ነው የሰጠን። ለዚህ ነው አብርሃም ዘር የለኝም፣ ይሄ ኤሌኤዘር ሊወርሰኝ ነው። እግዚአብሔር ከጉልበት የሚወጣው እሱ ይወርሰሃል፣ ዘር ሰጥቶት ነበር። አንድ ዘር ነው ግን እሱ ይስሐቅ መጣና ለእኛ ሁሉ ምን ሆነ? በረከት ሆነ። ከሱ ኢየሱስ ክርስቶስ ጌታ መጣ። እሱን በማመናችን ለምድር ሁሉ በረከት ሆነ። ጌታ ይመስገን። ስለዚህ ዛሬ ወንድሞቼ፣ እናቶቼ፣ ይሄ እግዚአብሔር ቃል ልንመሰክረው፣ ልንሰብከው፣ ልናስተምረው ይገባናል። ለዚህ ነው የመንግስት ልጆች ግን እነሆ በውጭ ወዳለው ጨለማ ይጣላሉ አለ። በመጨረሻው ጊዜ መላእክቶች መጥተው ምን ያደርጋሉ? እንክርዳዱን ለቅመው በእሳት ያቃጥላሉ። በዓለ መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል። ከመንግስቱ እንቅፋት ሁሉ አመፃ የሚያደርጉ ሁሉ ምን ያደርጋል ወደ እቶን እሳት ይጣላሉ። በዚያ ጊዜ ለቅሶ፣ ጥርስ ማፋጨት ይሆናል። በዛ ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። ጌታ ይባላል። ጌታ ኢየሱስ ክርስቶስ እነሆ ሲመጣ ወገኖቼ፣ ወይ ብርሃን እናበራለን፣ ፊታችን እናበራለን። ለዚህ ነው እንደገና ደግሞ የሚናገረው ምንድን ነው ጌታ ኢየሱስ። እነሆ በመንግስተ ሰማያት ወይም ደግሞ መንግስተ ሰማያት መልካም ዕንቁ የሚሻ እነሆ ነጋዴን ትመስላለች። ዋጋው እጅግ የበዛ አንዲት ዕንቁ አገኘ ጊዜ ሄዶ ያለው ሁሉ ሸጠና ገዛት። የሚገርመው ኢየሱስ ክርስቶስ የሚናገረው ይሄ ስለራሱ ነው። ምንድን ነው የሚለው? ያለውን ሁሉ ሽጦ ማን ነጋዴ፣ ነጋዴ ገንዘብ አለው። ገንዘብ ካለው ደግሞ የሚያተርፈውን ያውቃል። ስለዚህ አንድ ዕንቁ አገኘ። አንድ ዕንቁ ያለውን ሁሉ ሸጠና እሷን ገዛት። አያችሁ፣ አብራከ ወይም ደግሞ መዳፍ በሚባል አሳ ውስጥ የሚገኝ ነው ዕንቁ ማለት ነው። እንቁ ደግሞ ሳይንቲስቶች ደግሞ የሚያገኙት ደግሞ በባህሩ በጥልቅ ውስጥ የሚገኝ አሳ ትልቅ አሳ ነው። ሲያረጅ ነው የሚሞተው። በብብቱ ወይም በክንፉና በብብቱ መካከል እንደ ብይ ሆኖ ያድግና እየሰፋ እየሰፋ ትልቅ ይሆናል። ከዛ በኋላ አሳው ሲሞት፣ እሱ በጥልቅ ውስጥ ነው የሚገኘው። ሳይንቲስቶች ሪሰርች ሲያደርጉ ከስር ነው የሚያገኙት። ከባህሩ ጠለል በታች ቆፍሮ ያገኙታል። እሱን አመተው ወገኖቼ፣ ወይም እንዲሁ በቀላ እንደ ወርቅ አይሸጡትም፣ እንደ ዳይመን አይሸጡትም። ነው ነገስታት በጣም ቢሊዮነሮች ነው የሚገዙት። ስለዚህ በነገስታት ቤት ላይ መጀመሪያ የምታገኙ ትልቅ ሳሎን ቤት ላይ ትልቅ መግቢያው ላይ እሱ ተቀምጧል የሀብታቸው መጠን ነው። ስለዚህ ነው ያለው ሁሉ ሸጠና እቼን እንቁ ገዛ። ወገኖቼ ሆይ ኢየሱስ ክርስቶስ ከዚህ እንቁ ይበልጥብሃል። ይሄ እንቁ ኢየሱስ ክርስቶስ ነው። ይሄ እግዚአብሔር የሰጠን ትልቅ እንቁ ልንይዘው ይገባናል፣ ልንንከባከበው ይገባናል። በምንም በምንም ልትለውጠው አይገባም። በስራ አትለውጠው። በሚስትህ በልጆችህ፣ በሀብት አትለውጠው። በእውቀት አትለውጠው። በጥበብሽ አትለውጭው። በዘመድሽ አትለውጭው። በሀገርሽ በዜግነትሽ አትለውጭው። በቋንቋሽ አትለውጭው። ብዙ ሰዎች ለውጠውታል በአንዲት በማትረባ መኪና በአንድ በስራ በማይረባ ስራ ከዛም ለሚ ሊባረሩ ለዛ ገንዘብ ብለው ለሰላሳ ብር ይሄን እንቁ ሸጠው በሰላሳ ብር ሸጠው ያሳዝናል ይሄን እንቁ ህይወት የህይወትን ጌታ ይሁዳ አሳልፎ ሰጥ ያሳዝናል እነሆ በረከቱን ሳያገኝ ትዝ ይላቸዋል ያዕቆብ ወንድም ያሳዝናል እና ብኩርናውን ሸጠው ይላል ኢየሱስ ብኩርናችን ነው ሊሸጥ አይገባውም ስለዚህ ብኩርናሽን አትሸጭ ብኩርናችን አንሽጥ እሱ ሀብታችን ነው ኢየሱስ ክርስቶስ ባለጠግነታችን በሱ ነው። ክብራችን በርሱ ነው። መንግስት የሆነው በሱ ነው። ሰው የሆነው በሱ ነው። የዘላለም ህይወት ወራሽ ያደረገን እሱ ነው። ዘላለማዊ ያደረገን ኢየሱስ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ይህን በምሳሌ ከተናገረ በኋላ ሰው ሁሉ ተደነቀ እና ይህ ሁሉ ጥበብና ይህ ሁሉ እነሆ እውቀት የታገኘው ብለው ተደነቁበት። ብቻ አይደለም ተሰናከሉበት፣ ይላል መጽሐፍ ቅዱስ ሲናገር ይሄ የጸራቢ ልጅ አይደለምን? እናቱ ጸራቢ ማለት ጠራቢ ማለት ነው፣ ወይም አናጺ አናጺ ማለት ነው። አናጺ የሚሰራው ደግሞ የቀን ስራ አድርጎ የሚስጠቀም ደግሞ ዮሴፍ ነበር። ልጆቹን ለማሳደግ የቀን ስራ ይሰራ ነበር። የራሱን ስራ ይሰራ ካርፔንተር ነበሩ። ስለዚህ ኢየሱስ ክርስቶስ ደግሞ ይረዳው ነበር ምን ያደርገው ነበር በልጅነቱ ወራት ይታዘዝላቸው ነበር ስለሚል ያገለግል ነበር ግን ጌታ ኢየሱስ ከወለደ በኋላ ከተወለደ በኋላ ተዳር ነውና ማርያም ከዮሴፍ ጋር ልጆች ወልዳለች መጽሐፍ ቅዱስ ነው እንደዚያ የሚለው እኔ አይደለም ያመጣሁት አዳምጡኝ ወንድሞቼ እናቶቼ ስለዚህ እነዚህ እናቱ ማርያም ትባል የለምን አባቱ ዮሴፍ ነው የጻራይ በልጅ ማለት ዮሴፍ ነው አባቱ ማርያም እናቱ ነች ስለዚህ እነሱ አባት ነው ያሉት ዮሴፍ ነው በእሱ አማካይነት አይደለም ይመጣ በመንፈስ ቅዱስ እንደተወለደ እንኳን ስለማያውቁ ነው ምክንያቱም ያንን በምሥጢር ይዛው ስለቆየች ማርያም አልተናገረች። ስለዚህ ነው ያላወቁ። ስለዚህ ነው የተሰናከሉበት። ስለዚህ ነው ወንድሞች አሉት አለ። ወንድሞች ውስጥ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አራት ወንድሞች አሉ እህቶቹም አሉ ነው የሚለው። አንድ አይደለም ሁለት፣ ከሁለት በላይ ናቸው ማለት ወይ ሁለት ናቸው ወይ ከሁለት በላይ ናቸው። ስለዚህ እነዚህ ያሉት ሰው ናቸው። እንከ ይህ ሁሉ ከወዴት የታገኘው ተምሮ ማላገኝ፣ ተሰናከሉበት። ኢየሱስ ግን ነቢይ ከገዛ ሀገሩ በስተቀር በሌላ ሀገር ሳይከበር አይቀርም። ስለዚህ ጉዳዩ አልነበረ ባለማመናቸው ምክንያት እነሆ አልመጣም። የሚያሳዝን ነው። ባለማመናችን ነገር የእግዚአብሔር ክብር እንዳያመልጠን ወገኖች፣ ዛሬ እንመን። እግዚአብሔር የተናገረን ተስፋ በአንቺ ላይ በአንተ ላይ ይፈጸማል። የተናገረን ቃል እውነት ነው። እግዚአብሔር ይባርካችሁ በነገር ሁሉ። ስለዚህ ያመነ ብፁህ ነው፣ ያመነች ብፅህንትናት ነው ይላል። ስለዚህ ብታምኝስ የእግዚአብሔርን ክብር እንድታይ አልናገርኩሽምን? ምን አላት ማርታምን? ስለዚህ ዛሬ እኛ የምናምን የእግዚአብሔርን ክብር እናያለን። ኢየሱስን በክብር እናየዋለን። ጌታ ኢየሱስ ይባርካችሁ። ሰላም ነው። ተባረኩ።